መስጊድ የአላህ ቤት መሆኑ እያወቀ ለራሳቸው ጥቅም ላይ ማውሉ እየዋሉ ያሉት ያሉ ወንድሞቼ፣ እህቶች አንድም ሰው እስልምናም ሆነ የትኛውም ሰው መስጊዱን የግለሰብ አድርጎ

መስጂድ የአላህ ቤት ጥሑር ንጹህ የሆነ የአላህ ቤቱ ነው። ወንድሞቼ እህቶች፣ እኛ መስጅድ ላይ አንደራደርም ከማንም ጋር። ወላሂ ማንም ሰው ማንም እምነታችን እንዲነካ ማንም መስጅድ የኔ ነው ብሎ መስጅድ ውስጥ የሚደረገው መስጅዱን ገብ ለመስጅድና ለመስጅድ ውስጥ የሚደረገው ነገር ላይ ማዋል እንጂ ለራሱ ጥቅም

ከነ ውጪ ከአላህ ውጪ ማንንም ማፍራት የለብንም። እውነት ላይ ነው መሞት ያለብን ወንድሞቼ። ብዙ ቦታ እያየን ነው፣ መስጂድ የኔ ነው ሲባል እየሰማን ነው። የተቋም ድርጅቱን ተቋም አይደለም እያልን ነው። እንደ እፍድሪ ምክክር ኮሚሽን ላይ ሰማንያ ሶስት ሉክ ጸድቆ መጥቷል። የመጅሊስ ይህ መጅልስ የትኛው መስጂድ ኢትዮጵያ ውስጥ ከመስጊድ ከመጅሊስ ውጪ መሆን የለበትም። ካለ በለዚያ ሌቦችና አጭበርባሮች ስለሚበዙ ለግለሰብ ከሆነ ለአጭበርባሮች አጭበርባሮች ነው የሚጫወቱበት። ወንድሞች እህቶች፣ ስለዚህ በዚህ ታግለን ድምፃችን ይሰማ ብለን እየጠየቅን የነበርነው ጥያቄዎች ውስጥ መስጅድ ውስጥ መስጅድ በተቋም ይመራ፣ ማንንም ጣልቃ አይግባ። መስጊድ የግለሰብ አደለም፣ የመስጊድ ለአንድ ጎሳ አደለም፣ መስጅድ የአንድ አባወራ አደለም። ወንድሞች እህቶች፣ የተኛም አልኸይር ሲሆን ሲገነባ ለአላህ ብሎ ገንብቶ ነው የሚወጣው እንጂ አጅር ለማግኘት ነው የገነባው፣ አጅር ለማግኘት ነው የሰራው። እኛ ደግሞ እነሱ አጅን ለማግኘት ሰደቀቱ ልጃሪያ እንዲሆንላቸው ሰርቶ፣ እኛ ደሞ ለእኛ ነው ያለ። መስጊድ ውስጥ የሚደረገው ስራ፣ መስጊድ ውስጥ ያለው ገቦችን ለራሳችን የምናደርገው ጉዳይ ለምንድን ነው? መጅልስ ምክክር ኮሚሽን ተቋቁሞ የመጣው እኮ አንደኛና አንደኛ መጅልስ እያገለገለ ያለው ፌደራል የትኛው መጅልስ ምክክር ኮሚሽን ላይ ጸድቆ እንደመጣ የየትኛው ሙስሊም እየታገለ ያለው ዋና እና ዋና በሰላት በመስጅድ አይደራደርም። ሰላት ከሌለ ሙስሊም አይደለንም። መስጅድ ከሌለ ሰላት የለም ማለት ይቻላል። መስጅድ ነው የሚሰገደው፣ ወንድሞች። ስለዚህ እኔ ማለት የፈለኩት የትም ቦታ ያለን ሰዎች ሙስሊም ነን ብለን ኮፊ አድርገን እየሄደን እየሰገን ያለን ሰዎች መስጊድ ተቋም እንመራለን ብሎ ብለን ለግለሰብና ለግለሰብ ጥቅም አድርገን፣ አንዳንድ ቦታ አኳንት የሌለው መስጅድ አለ፣ አንዳንድ ቦታ በራሳቸው አኳንት ብር ይገባ አለ። ወንድሞች እህቶች፣ አንዳንዶቹ መስጅዱን እንመራለን ብሎ ለአንዱ ሰ ሰው ራሰው ወዴት ራሱ ካሸር ራሱ ኢማም ባለ። ስለዚህ ወንድሞቼ ይሄ እያየን ዝም ካል ወላሂ ነገ አማም አላህ አላህ ይጠይቀናል። ነገ አላህ ፊት ተጠያቅንን። ወንድሞቼ መስጂድ የአላህ ነው። የትኛውም አንድ መንገድ እየመጣ እየሄደ የትኛውም ሰው ወንድሞቼ፣ እህቶች መስጂድ የአላህ ቤት መሆኑን እያወቀ ለራሳቸው ጥቅም ላይ ማውሉ እየዋሉ ያሉት ያሉ ወንድሞች እህቶች አንድም ሰው እስልምናም ሆነ የትኛውም ሰው መስጊዱን የግለሰብ አድርጎ?